አንድ ጋሻ መሬትም ብትሆን እዛ ውስጥ የሚኖሩ ምናልባት ከርሰ ሊቃነ ጳጳስ ጋር ሆነው ሺህ ሰዎችም አይሞሉም። አንድ ሺ እና ጥቂት ነው። በውጭ ግን ያለው ካቶሊክ ወደ አንድ ነጥብ ሁለት ቢሊዮን ሕዝብ አለ እና እንዲያውም ርዕሰ ሊቃነ ጳጳሳት ይህ ይጋጭባቸዋል። እሳቸው ሃይማኖታዊ መሪ ሆነው ሄደው ድሃውን ስመው ምን ብለው ሊኖሩ ይፈልጋል። በአንድ በኩል ደግሞ ጸጥታ ኃይሉ ምን መጥተው ወደዚህ መሄድ አይችሉም ወደዚህ ምናምን ይላል ወይ የመንግስት ባለስልጣን መጥቶ ሲቀበሉ አቀባበሉ ምኑ ሁሉ ልዩ ነው ፕሮቶኮሉ ምኑ ሁሉ አለ ይሄ ይጋጭባቸዋል ግን በአንድ በኩል ደግሞ እሱ መሆኑ ጠቅሟል ማለት ነው ቫቲካን የእውቀት ብቻ ማዕከል አይደለችም እንዲሁም የመረጃዎችን ማዕከል ናት አሁን ለምሳሌ እኛ ቦንጋ አካባቢ አንድ ነገር ቢከሰት መጀመሪያ የሚያውቀው ቫቲካን ነው ለምን እዛ አካባቢ ወይ ሲስተሮች ወይ ብራዘሮች ወይ ካህናት ይኖራሉ። የመሬት መንቀጥቀጥ ደረሰ ወይም እንዲህ አይነት ልዩ በሽታ ደረሰ ከተባለ በዙ በኤምባሲው አካባቢ የት ነው ይሄ ቦታ ያለው ምንድን ነው የተደረገው ተብሎ መረጃው እዛ ይደርሳል ወዲያው። ይሄ ትልቅ ነገር ነው። ምርጫ ስነስርዓት አለው። ሲስታይን ቻፕል የሚባል አለ። እዛ ውስጥ ይገባል በር ይዘጋል ከዛ በኋላ ያው ጸሎት ምን ተደርጎ ነው ምርጫ የሚደረገው ምርጫ ሲደረግ የተመረጠበት ወረቀት ይቃጠላል ካልተሳካ ጭሱ ጥቁር እንዲሆን ይደረጋል የሚዲያ ሰዎች እሱን ነው የሚያወጡት በሩቁ ነጭ ሲሆን ደግሞ ተመርጧል ማለት ተመርጧል እን በአሁኑ ዘመን እንዴት ይደረጋል ይሄ የሚል ነገር አለ በቫቲካን ጥንትና ዘመናዊ የሚል ነገር ብዙ ጊዜ አይለያዩ ጥንት የተባለው በአንድ በኩል ዘመናዊ ነው። አሁን ዘመናዊ ግኝት ነው የተባለው ደግሞ ድሮ ተገኝቶ ነበር እና የቫቲካን ሙዚየምም ቢሆን ምንም የቫቲካን ላይብረሪም ቢሆን ምናልባት ወይ እንግዲህ እድሜዎ ትንሽ ስለሆነ ለመመረጥም ይደርሱ ይሆናል ብለን እናስብ። እሱ በጣም በጣም ከባድ ነው፣ ምክንያቱም በአሁኑ ጊዜ እግዚአብሔር ይመስገን በዓለም አቀፍ ድርጅቶች ብዙ የብዙ ብዙ አህጉሮች ዜጎች እየተመረጡ ነው። በተባበሩ መንግስታት፣ በምን በካቶሊክ ቤተክርስቲያንም ይሄ እየመጣ ነው። እንግዲህ ድሮ ብዙውን ጊዜ ከዛው ከቅርብ ከጣሊያን እራቀ ቢባል ከፈረንሳይ ከስፔን፣ አሁን ግን ከፖላንድ ተመረጡ፣ ኮሚኒስት መንግስት የነበረ ጀርመን ተመረጠ፣ አርጀንቲናዊ ተመረጠ፣ አሁን ደግሞ አሜሪካ ተመረጠ። ስለዚህ ወደ እስያም፣ ወደ አፍሪካም፣ ወደ አሜሪካም የማሄድበት ሁኔታ የለም ግን እዛ ውስጥ እንደ ማንኛውም ምርጫ ሰው ሁሉ ይሳተፋል ማለት ነው። የኔን ስም እንደፈለጉ ነው አንዳንድ ነው የሚጽፈው። እኛ ብርሃነ ኢየሱስ እንላለን ወይ ደግሞ እዛ ሱራፌል ነው የሚሉ፣ በመሀል ያለው ዲ ነውና ደምረውም የሚሉ ይኖራል። ከሶስቱ እንግዲህ አንዱ ይመረጥ። የተወደዳቸው አድማጮች፣ የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ምርጫ ላይ በሲስቲን ቻፕል ተገኝተው ድምፅ ከሰጡት 133 ካርዲናሎች አንዱ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የሚያደርጉትን ቆይታ በቅዳሜ የእንግዳ ጨዋታ ዝግጅታችን ነገ ግንቦት 16 2017 ዓ ም ከቀኑ በ9 ሰዓት ይጠብቁን። ሸገር 102.1 የእናንተው ሬዲዮ።